እነ ኦፕስ ዴ የጽዮናውያን ማህበር እንዲሁም የወንድማማቾች ክርስቲያን ማህበራትና እጅግ ከፍተኛ የሆኑ የካቶሊካውያን ሚስጥራዊ ማህበራት ዛሬም ድረስ የሚፈልጉትና የሚያስሱት ምንድን ነው ካላችሁ በኢትዮጵያ ይሄው እነግራችኋለሁ። በታሪክ ፍለጋዊያችን ወቅት ከእነርሱ ጋር አንድ መስመር ላይ ተገናኝተናል። እነርሱ በሚስጥር የሚፈልጉት ዳቪንች ኮድ ሊዮናርድ ዲራቪንቺ ጋር ተያይዞ በመጽሐፍና በፊልሞች የተከተበው የነ ሄሪ ፖተር የጽሁፋቸውና የድርሰታቸው መቋጫና መጀመሪያ ስለ ቡክ ኦፍ ላይፍ የህይወት መጽሐፍና ሌሎች ታሪኮች ወደ ሌላኛው ዓለም ይወስዳል ተብሎ የሚታመኑ ወደ ፎርዲ እና ፋይፍዲ አምስተኛው፣ ስድስተኛውና አራተኛው እየተባሉ ሌላ የዳይሜንሽን ዓለም እኛ ብሔረ ብህፃዋን ብሔረ ህያዋን እያልን የምንጠራቸው በነጮቹ ግን በዳይሜንሽን ደረጃ ወደ ሌላኛው ዓለም መሻገሪያ መውጫ መውረጃ የሚባሉት እኒህን እየፈለጉ እያሰሱ ይገኛሉ። በዲፕሎማት ስም፣ በኢንቨስትመንት ስም፣ በቱሪስት ስም የሚገቡ እነ ኦፕስዴ ጽዮን ማህበራት ቴምፕላሮች የሚባሉት ገናናና ሚስጥራዊ ከተመሰረቱ ሺ ዘመናት ያለፋቸው እኒህ የጽዋ ማህበራት ጭምር በፈለጋ የወቅት አግኝቻቸዋለሁ። ተገናኝተናል፣ አብረን ትፋጠናል። ይህንን ወደፊት የምገልጽላችሁ ይሆናል። ከሲአይኤ ጋር ተያይዞ ፕሮጀክት ሰንስክሪን የሚባለው የሲአይኤ ተቋም ይዞት በርካታ የሆኑ ምስጢራዊ መረጃዎችን ያወጣበት አንድ ቦታ አለ። ከታቦተ ጽዮን ጋር ተያይዞ የተናገረው በቀዝቃዛው ቦታ ላይ እጅግ በሚገርም ሁኔታ ከዋሻ ወይም ከታናል ውስጥ አለ። ይህም የመላእክት ጥበቃ ያለበት እጅግ ረቂቅ ቦታ ነው ይላሉ። በተወሰነ መልኩ እውነትነቱን አረጋግጥላችኋለሁ አብራችሁኝ ስትቆዩ። ውድ የፈለገ ጥበባት ተከታታዮቼ በፈለጋ ወቅት ያገኘኋቸውን ታምራትና ድንቅ ድንቅ ነገሮች አስጎበኛችኋለሁ። ይህንን ማድረገው ከሚመለከታቸው አባቶች ጋር ተነጋግሬ ነው። እነርሱ ይሁንታና ፍቃድ ሰጠውን ነው። በፈለገ ወቅት ያገኘኋቸው ያጋጠሙኝ ትውልድ ሀገር ህዝብ መስማት ያለባቸውን የተመረጡ ሚስጥራዊ ነገሮችን ይኸው ላካፍላችሁ ወድጃለሁ። ምናልባት ይህንን እውነት ስንሰማ ለመጀመሪያ ጊዜ ሊሆን ይችላል። በኢትዮጵያ ምድር እጅግ መግነጢሳዊ ኃይል ያላቸው ቦታዎች አሉ ቢባል ማንም ላያምን ይችላል። እንደ ቢርሙዳ የሚስቡ ምንም አይነት የቴክኖሎጂ ስራዎች በዚህ አካባቢ የማይሰሩ የሚዋዥቁ ወይም ደግሞ ስራ አልባ የሚሆኑ የአየር በረራዎች የጂፒኤስ ኮኦርዲኔተሮች ሁሉ የማይሰሩ የሚዋዥቁ እጅግ መገነጥ መገነጢሳዊ በሆነ ኃይል ምክንያት ታምር የሚያስብለው ቦታ አለም እላችኋለሁኝ። ባለፉት ፕሮግራሚ ይህንንና የያዕቆብ ነገድ የሆኑትን ነገደ እስራኤላውያንን የዘራረጋቸው የሚመዘዝበትን ቦታና የእነርሱ ታሪካዊ አመጣጥን ጭምር ወደ እነርሱ መኖሪያ ግብቼ ያጋጠመኝን ታምር ድንቅና እጅግም የሚያስገርም የእነርሱን ያኗኗር ስነ ዘዴ እንዲሁም ሚስጥራዊ የሆኑ በርካታ ነገሮች ላይ ሀሳቦችን አቅርቤላችኋለሁ። ይህ እውነተኛ ፍለጋዬ ነው። በዚህ ፍለጋ ወቅት ያጋጠሙኝን እጅግም የሚያስገርሙና ጥንታዊ የሆኑ ታምራትና ሚስጥራትን ለእናንተ በመግለጥ በተወሰነ ደረጃ ለአድማጭና ለተከታታዮች በመንገድ ላይ ይገኛለሁኝ። ባለፉት ፕሮግራሜ ወደ ደብረ ደደክ አካባቢ ተጉዤ ከዛም አንድ ታላቅ አባት ጋር ያወራናቸውን የተወያየንባቸውንና በሚስጥር የተቀመጠውንና ለሺ ዘመናት ታትሞ የተጻፈውን ሚስጥራዊ የሆነ ጽሑፍ አጋራቻችሁ ነበር። ያ ሚስጥራዊ ጽሁፍ ዘመናት ያለፉት አባቶቻችን በሚስጥር የዛፍ ስር ላይ ጽፈውና አትመው ለዘመናት ያቆዩት እጅግ ሚስጥራዊ ጽሁፍ ነበረ። አበቅዱሳን ቅዱሳን ማኅበር ዘይወስደኒ ሊተፍኖ ተጻርቃን በእንተ እግዚአብሔር መራሄ ወጥን ወንተ ሰማይ ርግታሬ ኒፍኖቴ፣ ወደ ቅዱሳን ማኅበር የሚወስደኝን መንገድ በእግዚአብሔር መሪነት እጀምራለሁ፣ መንገዴንም የሰማይ ርግብት አሳየኛለች የሚለውን ያንን ቃል ይዤም መንገዴን እንዴት እንደጠየቅኩኝ እንዴትም እንደፈለግኩኝ እንዴትም እንዳሰስኩኝ ከዛም ደግሞ በዚህ በገባውበት ቦታ ላይ የደረሰብኝን ከፍተኛ የሆነ ጭንቀትና ሐዘን ያልተረዳሁት ሚስጢራዊ የሆነ ክስተት እንዲሁም የቦታው ገናናነትና ኃያልነት መግነጢሳዊ የሆነውን ኃይል አይቼ መቋቋም ቢያቅተኝ አባ ፍቅረ ማርያም ከሚባሉ ታላቅ አባትም በዓለም ላይ እጅግ የተራቀቁና ተመራማሪ የነበሩ ዶክተር ነበሩ። ከእርሳቸው ጋር ብሬ ሐሳብን ስጋራ ምክር ሐሳብ ስቀበልና መልክቶችንና ሚስጥራዊ የሆኑ መንገዶችን መርተውኝ ወደ ሌላ ቦታዎች ተጉዤ በዛም የባብ ኢየሱስ በሚባለው ታላቅ ገዳም ውስጥ ተሰይም ያለሁኝ። ከዛም በኋላ የደረሰብኝን እያንዳንዱን ነገር የሚያስፈራና የሚያስደንቀውን ክስተት እያጫወትኳቸው ይገኛለሁኝ። እኒህ ለ2000 እና ለ3000 ዘመናት በላይ የቆዩ ሚስጥራዊ ነገዶች ነገደ ያዕቆባውያን ከ12ቱ ነገደ እስራኤላውያን አንዱና ዋናው ነገድ ናቸው። እኒህ የዘራረጋቸው ከዛ የሚመዘዘው በሚስጥራዊ ማንነት ወደ ኢትዮጵያ መጣው አፋር አካባቢ ለዘመናት ይቆዩ። ከዛም የዘራረጋቸውን ይዘው በዚሁ ደብረ ደደክ ውሉ ደደደካውያን በመባል የሚታወቁት የቀዝቃዙ ሀገር ሰዎች በቀዝቃዛ ስፍራ የሚኖሩ እንደማለት ነው። እኒህ የመሰረቱት ማንነት እጅግም መግነጢሳዊ የሆነው የእግዚአብሔር ጠብቆትና የመላይክት ረዳትነት ያልተለያቸው ታላላቅ የሆኑ ቅዱሳን ናቸው። አይታመሙም፣ አይራቡም፣ ህመም፣ በሽታ፣ መከራና ችግር አይደርስባቸውም። አናኗራቸው እንደ ብሔራውያንና ብሔረ ብፅዋን ያለ ነው። የሚኖሩበትም አካባቢ ቀጭን ዋሻ ውስጥ ሲሆን መግቢያው ከዛም ከገባን በኋላ በሚያስደንቅ እግዚአብሔር ታምር አኗኗራቸውን ገንብተዋል። በመላእክት የሚጠበቁ እኒ የቅዱሳን ዘር የሆኑ እጅግም ከባድ የሆነ ኃይልና ጠንካራ የሆነ ጥብቆት ያለበትም ከዚህ ቀደም እንደነገርኳችሁ ሲአይኤ ከታቦተ ጽዮን ጋር ተያይዞ አንድ ቦታ አለ። ያም ቦታ ቀስቃዛ ቦታ ነው። በዛም ቦታ መላእክት የሚጠብቁት እጅግም ረቂቅ ቦታ ታቦተ ጽዮን ትገኛለች የሚል ሀሳብ ተናግረው ነበረም። ከዚህም ጋር በተያያዘ እንደሚታወቀው በፈለገ ጥበባት አንድ ላይ የመጀመሪያ ዩቲዩብ ቻናሌ አንዳንድ ሀሳቦችን ነግሬያችሁ ነበረም። ምናልባት ሲአይ ቀድሞ ከመናገረው ከስድስትና ከሰባት ወር በፊት እየተነገረ ነበረም። ስለዚህ ይህንና በርካታ ሚስጥሮችን የያዙትን ማህበረሰቦች ወደ እነርሱ ገብቻለሁኝ ከእነርሱም ጋር ለመገናኘትና እነርሱን ለማግኘት እጅግ ታምራትንና ድንቅ ድንቅ የሆኑ ስራዎችን በዓይኖቼ አይቼ በጆሮዎች ሰምቻለሁኝ። ምናልባት ግልብ ግልቡን ላይ ላይሆን ኑር ይሆናልኛ። ከሥጋዊና ከደማዊ ሕይወት ባሻገር ረቂቁንና መንፈሳዊ የሆነውን አለመጎብኘት መልካም ነው ብዬ አምናለሁኝ። መምሸት መንጋቱ ቀናት ሳምንታት ወራትና አመታት እያለፉ መኖሩ መኖር ነው። በያራምንም ስለዚህ የአባትን አደራ መወጣት መፈለግ መኳትን ሚስጥርን መግለጥ ያስፈልጋል ብያምናለሁኝ። አባ ፍቅር ማርያም ለዘተሳሰሶ መጽሐፈ ጥበብ እምዘይትባል ጥበቡ ትረክቦ ያሉኝ ቃል ዓለም የምትፈልገውን የጥበብ መጽሐፍ፣ የህይወት መጽሐፍ ወይም ደግሞ ሚስጥራዊ ማንነትን የያዙ መጻሕፍቶች ጥበቡ ከሚባል ጥበበኛ ሰው እንደማገኘው ነግረውኛል። ወደ ይባብ ኢየሱስ አማቅነቻለሁ። እጅግ ተስፋ በመቁረጥ ስሜት ውስጥ ተቀምጫለሁ። አባ ፍቅረ ማርያም የላኩኝን መልእክት የማገኘው ሰው የምፈልገውና እንዴት አድርጌ ሚስጥሬን እንደማካፍለው ግራ ገብቶኛል። ከታላቁ ዋርካ ስር እንደተቀመጥኩኝ ፈዝዤ ቅርንጫፎቹን እመለከታለሁኝ። ከየባብ ኢየሱስ ታላቁ ገዳም ስለዚህ ታላቁ ዋርቃ ካህኑን ጠይቂያቸው ነበረ። ምክንያቱም ብዙ ገዳማት ወአደባራት ላይ ከትላላቅና በእድሜ ካረጁ ዛፎች በስተጀርባ ብዙ ኩነቶች እንደሚከወኑ ሰምቻለሁና እድሜው ስንት ይሆናል ብዬ ለጠየኳቸው የመለሱልኝ አይ ልጄ፣ እንኳን የዚህን እድሜ እኛንስ በቅጦ እናውቀው ብለው ነው ብለው ነበር የመለሱልኝ። ግን አያቶቻችን እንደሚያወጉት የኦሪት መስዋዕት ሳይቀር ይሰዋበት የነበረ ሺህ ዓመታት ያለፉት እጅግ ጥንታዊ ነው ይላሉም፣ አሉኝ። እኛ ራሱ ገና ዕድሜያችን ሳይጠና በግብግብ ልብስ አሁን ከብቶች ስናግድ ይሄው ነው ሞገሱ፣ አሁን ምንም አልተቀየረም። እንዲሁም የዝናቡ መጠለያችን ሁሉ እዚህ ነበረም፣ ብለው የእረኛ ዘመናቸውን የልጅነት ማንነቶቻቸውን ወደኋላ እያስታወሱ ይቆዝሙ ጀመረም። ካህኑን ደስ በሚል ሀገረኛ ዘያቸው ነበር ያወሩኝ። ከተቀመጥኩበት ሳልነሳ ዞር ዞር ብዬ ቅራንጫፎችን መመልከት ጀመርኩኝ። በሐዘንና ተስፋ መቁል ስሜት ውስጡኜ ዋርካውን፣ ተማጸንኩት አንተ ዋርካ ፍረድ፣ አንተ ዋርካ ፍረድ፣ ያየውን መስክር፣ የሰማውን የአባቶችን የጥበብ ልዕልና ተናገር። ለዘመናት አብረህ የሚስጥራቸው ተካፋይ ያልነበርክ ምንም ይቀጥረዋሉም ሰምቶ መልስ ሰጠኝ ዘንድ የተማጸንኩትም ለዘመናቱ ነኸራል አላፊ አግዳሚ ወጪውና ወራጁን ታሪክንና ትርክትን የጥበብና የእውቀት ሚስጥራትን ከአባቶቻችን አውድማ ቀስመሃልና አዛውንትና ሽማግሌዎች ታላላቅ ሚስጥር አዋቂዎችን አስጠልልሃል። በዚህም የፍርድ ሸንጎ ወይም ደግሞ ፍትህና ርትዕ የሚፈረድበት ቦታውን አገልግልሃል። ሚስጥርን ተካፍልሃል። እውነትን ቀስመሃል እባክህ ንገረኝ እለዋለሁ። ቦታውን ጠቁመኝ እባክህ። አንድ የተናገር የጻርቃን መንገድ አንዱን በር በዚህ አካባቢ እንዳለው አውቅ ያለውና የአባ የታላቁ አባት የመናኝ አባት ቁልፍን ፈታ ዘንድ እባክ ጠቁም ይምራኝ እለዋለሁ። ዋርካውን እንደሰው እየተማጸንኩኝ፣ ዋርካው አንደበት ኑሮት እንዲነግረኝ እየተማጸንኩኝ። ተስፋዬ አንተነህ፣ አንተን ነው ማምነው። አንተ ንገረኝ ታሪክን፣ እውነትን እውቀትን የተካፈልከውን ሁሉ በጥቂቷ አካፍልኝ ባክህ እለዋለሁ። እንደሰው ቀጠልኩኝ፣ ተማጽኝ ባክህ የጥበብ መንገዷን ፍኖታ በውን ካየህ ነገረኝ፣ ከቀመስከው አቅምሰኝ። የአባቶችን የዘመናት ራዕይ ነህና ባክህ ሹክ በለኝ። እኔ ሳልጀምረው ታክቶኛል። የጀመርኩትን ሳልቋጨው አቅም አንሶኛል። ላትጨርሳት ጀምሬ የተባልኩትን ጽኑ ቃል መፈጸም ተስኖኛል። ባክህ እባክላሉ እንድሰው የወጣውት እንዲሁ ነው። አንድም ቀን በዚህ ጉድና የተወሳሰበ ነገር ገባለው ብዬ አስቤም አላቅም። ማቋረጥ መተው፣ መርሳት፣ ህይወት መምራት አልቻልኩም። እንዲሁ ስቶ እንዲሁ ሰረሰው ድንገት በሐሳብ ይመጣና በዩጆሮች ሽክለኛል። ተነስ እንጂ ላትጨርስ ለምን ጀመርከው? ነካክተህ መተው ላንተ ልክ አይደለም። ፈጽም ፈጽም ጨርስ ጨርስ ተጓዝ ተጓዝ ይለኛል። የዓላማም ሰው አይደለሁም፣ ከጥበብም የለሁበትም፣ በሃይማኖት ድኩም ነኝ። መንፈስ ጥንካሬም የለኝም። የውቅ ብዝብዝ ወንድም ነኝ ይለዋሉ። ሰብ ይቄድሶ ለመካን፣ መካን ይቄድሶ ለሰብ ነውና ነገሩ፣ ሰው ቦታን ይቀድሳል፣ ቦታም ሰውን ይቀድሳል ነውና፣ ከተቀደሰው ቦታ ላይ ቁሜ አይኖች እዚህ እዛ ይቀድታሉ። በአባቶች ቅድስና ተቀድሳልና፣ አንተው የጥበብ የታሪክ መናገሻ ስለ ነበርክ እውነትን አቅፈ ይዛሃል። እኔ በኃጢአትና በድንቁርና የብዛት አይን የተሸፍኖ ማስተዋል ተስኖኛል። አንተ ግን ቅጠልህ ለቀለምነት ዘንግህም ለእብርነት ለግሰህ የሚስጥራቸው ተካፋይ ነበርክና ምራኝ እንጂ ችላት ተፈለኝላለሁ የጭንቀቴን ያህል ምጠይቀው ጓደኛ ባጣ የሚያማክሬ ሰው ቢጠፋ ዋርካውን ተደግፌ እማጸናዋለሁ የእግዚአብሔር አስተምሮትና መልእክቱን በተፈጥሮ ይገለጣልና ምናልባት ተፈጥሮዊ መገለጥ ካለ ብዬ ቃተታለሁ ከዛው ከትልቁ ዋርካ ስር ቁጭ ብዬ ከራሴ ጋር እጣላለሁ ለምን የሚል ጥያቄ በተደጋጋሚ አእምሮዬ ጋር ያቀጭላል ለምን እንዴት ተወሳሰብብኝ የጥበብ መጽሐፍ የህይወት መጽሐፍ የሚያሻግረን መጽሐፍ ዓለም የሚፈልገው የሚያስሰው እጅግ ሚስጥራዊው መጽሐፍ እርሱ ነው። እንቅልፍ ያሳጣኝ፣ ምን አይነት መጽሐፍ ይሆን ምን አይነት ሚስጥርን ይዞ ይሆን ይላለሁኝ። በእርግጥ በሆሊውድ ሰፈር እጅግ መነጋገሪያ ሆነው የነሄሪፖተር የብዕራቸው መነሻም የነዳዊች መነሻ ሊዮናርዶ ዳቪንቺ ዳቪንቺ ኮድ እየተባሉ በመጽሐፍቶችና በፊልሞች የተጠቀሱት የኛ የታሪክ ጭፍጥሉ የታላቅ ነው የሚፈልገው የጥበብ መጽሐፍ የህይወት መጽሐፍ፣ የቶጥን ስም የመሳሰሉት ነው። ታዲያም እኛ ባንረደውና ባናውቀውም ቅሉ ዓለም በጥቂቶቹ ዘንድ በሚስጥር ማኅበራት ዘንድ እጅግ ዓለምን በያዟትና በተቆጣጠሩ ሰዎች በእጅ መዳፍ ለመግባት ጫፍ ላይ እየደረሰ ያክል ይሰማኛል። ስለዚህ መንቃት አለብኝ፣ እኔም መነሳት አለብኝ። እኔም ትውልድ ነኝና የአባቶችን አደራ እኔስም አልቀበል ለምን ነው በማለት ነው። እንዲህ የሚያደርገኝ ላለውም የጥበብ፣ የፍልስፍና፣ የረቀቀው ዓለም ገልጦ የሚያሳይ ይሆን፣ ወይስ ለመጨረሻው ዘመን የምጽዓት ጊዜ ክርስቶስ አመጣጥና ሁለንተና የሚገልጽ መጽሐፍ ይሆን? ምን አይነት መጽሐፍ ይሆን? ይህ ሐሳብ ወዲህ ወዲህ ያራውጠኛል። ማን መልስ ይስጠኝ? እንግዲህ አባ ፍቅረ ማርያም ይህ ባብ ኢየሱስ አንዳባት ይገልጹልሃል ነው ያሉኝ። ታዲያ ምን ይሆን የሚገልጹልኝ እንዴት ይሆን የሚነግሩኝ? ይህስ ከአባ ፍቅረ ማርያም ከዋሻዋ ከዛች ከቤታቸው ከጎጇ ጀርባ ከስሩ ላይ የተጻፈው ለሺ ዘመናት አሳልፎ ሕያው የሆነውን መልእክቱን በአይኖች አይቼም የተቀመጠውና የታተመው ይህ አበቅዱሳን ቅዱሳን ማይበልዘ የወስደኒ ሊተፍኖ ተጻርቃን በእንተ እግዚአብሔር መሪያዊ ወጥን ውበን ተርግ ታረይኒ ፍኖቴ የሚለው እጅግ ሚስጥራዊ የሆነው የዘመናት ቃል ወደ ቅዱሳን ማይበር የሚወስደኝን መንገድ እጀምራለሁ በእግዚአብሔር ቸርነት፣ የሰማይ ርግብ ታሳየኛለች ይላል። ይህ ታናል ይሆን ዋሻ ይሆን ይህ ወደ ሌላኛው ዳይሜንሽን የሚወስድስ መንገድ ይሆን ረቂቅ ሚስጥራዊ የሆነ ቦታ ይሆን ምንስ ይሆን እላለሁ። ምናልባት ይህ ወደ ደብረ ደደካ ወያን የሚወስደኝ ሌላኛው ዳይሜንሽን፣ ሌላኛው ረቂቅ ዓለም ቢሆንስ ብዬ ጠይቃለሁ። እውነት ነው። የነ ሊዮናርዶ ዳቪንቺን መጻሕፍቶች ያነበበ ፊልሞቻቸውን የተመለከተ የነ ሄሪ ፖተርን የጽሑፋቸውን ይዘትና የድርሰታቸውን መነሻና መድረሻ መቋጫ ሐሳብ የተመለከተና ያየ ሰው ይህን በቀላሉ ሊገጣጠብለት የሚችል ጉዳይ ነው። አበ ቅዱሳን ማኅበር ዘይወስደን የሊተፍኖ ተጻርቃል። ይህ ወደ ቅዱሳን ማኅበር የሚወስድ መንገድ በእግዚአብሔር መሪነት ጀምራለሁ የሰማይ ረግብም ታሳየኛለች የሚለውን ኃይለ ቃል ያየ ያደመጠንና የሰማ በዓይኖቹ አይቶ በጆሮዎቹ ያደመጠ ሁሉም ይህንን ረቂቅ ፈለጋዬን ሊረዳ ሊያውቅ ይችላል ብዬ አምናለሁኝ። እንግዲህ አባ ፍቅረ ማርያም ኢባብ ኢየሱስ አንድ አባት ይገልጹላል ያሉኝ፣ እስኪ እኒህን ሰው ልፈልግ ያገኛቸው ምላሉ የተቀመጥኩበት ዋርካ ከእድሜ አንጻር ግርማ ሞገሱ ያስፈራል ካህኑ የቤተ ክርስቲያኑን በር ቆልፈው መጡና ልጄ አሉኝ ዞር ብዬ አየኋቸው ምን ነው ምን ጉዳይ ይሆን ይህ አድክሞና ዝሎ ለሰዓታት ሲያሳስብህ ሲያስቆዝምህ ያራፈደው አሉኝ ከአንተ ከተለየው በኋላ እንኳ ስንቱን ስራ ከወንኩ መሰለ? አንተው ግን ይኸው አሁንም ድረስ በሐሳብ እንደቆዝምክ ነው። ምን ነው ልጄ፣ ምን ነው አመመህ እንዴ? አሉ አባም ካህኑ በዝግታ በዝግታው ወደኔ ቀረቡና እጃቸውን ራሴ ላይ አድርገው የሙቀት መጠኑን ለማየት ሲሞክሩ፣ እንደማንቀላፋት ብዬ ነበር ነበርና ቶሎ ብዬ ለመነሳት ስሞክር፣ ለሰዓታት ከፀሐይ ላይ ስለነበርኩኝ በዛ ላይ ምግብም ስላልተመገብኩኝ አዙሮኝና ከካህኑ እግር ላይ ወደኩኝ። ለመነሳት ስሞክር አቅም አነሰኝ። ቁጭ አልኩና ካህኑን በፍጥነት ተመልሰው በስተ ምስራቅ በኩል ሲሄዱ አየኋቸው። እንዴ ምኑ ነው ነው? ገረመኝ። የማዞሩ ስሜት አልለቀቀኝም። አንገቴን ከጉልበቴ ጋር ድጌ ወደ ምድር አቀርቅሬ አነባ ጀመር። ከተወሰነ ደቂቃ በኋላ ካህኑ ካለሁበት መጡና ናቡቴ፣ ናቡቴ አሉኝም ይጠሩኝም ጀመረ። በድካምና በሕመም ስሜት ውስጥ ካቀረቀርኩበት አይኔን እያሻሸው አቤት አባቲ ብዬ ቀና ስል ሶስት ጎረምሶችን ይዘው ካህኑ ቆበዋል። ያዙት ያዙት፣ ልጄን ጋኔን ተጫውቶበታል ብሎ አዘዙ። ረዳናነኝ አባቴ ረደናኔ ብዬ ለመነሳት ስሞክር ካህኑ ቆጣ እያሉ በሉ ያዙልኝ፣ የአመናጤ ገደል እንዳይከተው ከመቅጽበት፣ ሶስት ጎረምሶች ተሸክመው ወደ ምስራቅ ወሰዱኝ። እኔም መለፍለፍ መቀባጠር አረ ደና ነኝ አረ ምንም አልሆንኩም። እባካችሁ ተውኝ ተውኝ ባካችሁ ደና ነኝ አረ እባካችሁ ላለሁ ማንም ሊሰማኝ ግን አልቻለም። ባካችሁ ተውኝ ልቀቁኝ የት ልትወስዱኝ ነው? ስለ እግዚአብሔር ተውኝ አረ እኔ ደና ነኝ እባካችሁ ላለሁ ይኸውልህ፣ ሊያስለፈልፈዋል ይላል ከጎረምሶቹ አንዱ፣ ይሄ መናጤ ድል እንደሚያረገው ይላል ሌላኛው። በሦስቱ ጎረምሶች አናት ላይ ሆኜ ወደ ሰማይ አንጋጥቼ የት እንደሚወስድኝ እንኳን ሳላውቅ። ስለ ሁኔታውና ስለሚሆነው ስለ ገጠመኝ ነገር ማንባት ጀመርኩኝ በጆሮዎቼ ጋን እንባይ ቋት ጀመረ ወይ ጌታ ሆይ ከምን አመጣኸኝ የነበረ ነበረ የነበር ድካሜና ልፋቴ ረባክ ጌታ ሆይ በጎረምሶቹ አናት ላይ ሆኜ ወደ ሰማይ አንጋጥጬ ከእግዚአብሔር ጋር እያወጋሁ ማንባቴን ቀጠልኩ ሰላም ውድ አድማጭና ተከታታዮቼ ያው ለአድማጭና ለተመልካች እንዳያሰለች በማሰብ በተለያዩ ክፍሎች ላጠናቀቀውን ያሰብኩት ይህ ፈለገ ጥበባት ሁለት የዩትዩብ ቻናላችን ነው። ይህ የዩትዩብ ቻናል በመላው ሀገራችን ያሉ እውቀት፣ ምስጢር፣ ታምራት፣ ድንቅ ድንቅ ነገሮች በሺ ዘመናት ውስጥ ያለፉ፣ የተዳፈኑ፣ የተሰወሩ ያልተገለጡ ማንነቶቻችንና ሀብቶቻችንን በመፈለግ በማሰስ ወደ እናንተ በተወሰነ ደረጃ ይጀላችሁ ቀርባለሁ። ይህንን ሳርግ አባቶችን ጠይቄ ሰዎችን አማክር ከሚመለከታቸው ጋር ሁሉ መክሬ ነውና የሚወጣ ምስጢር እንዲሁ የሚነገር ሀሳብ አይኖርም። ሁሉንም በእነርሱ ፍቃድና የወንታ ነው የሚሆነው። ፈለገ ጥበባት አንድ ስልሳ ሁለት ሺህ በላይ ተከታይ ያለው እንዲህ አይነት የሀገር ሀብትና እውቀት እጅግ ረቂቅ ሚስጥራትና ፍለጋዎች ሁሉ እንዳይገለጥ የሚሹ ሰዎች በተደጋጋሚ ሪፖርት በማድረጋቸው ምክንያት ለሰዎች ተደራሽ እንዳይሆን ሁኗልና ይህንን ተመራጭ የሆነውን ሁለተኛውን የዩትዩብ ቻናላችንን ከፍተናል። ፈለገ ጥበባት የጥበባት ምንጭ እንደማለት ነው። ይህንን የጥበባት ምንጭ የሆነውን የኢትዮጵያ ቤተ ክርስቲያንን እንፈልጋለን፣ እናስሳታለን። በገዳማትና ባድባራት ዞር አለሁኝ። ጥንታዊ የብራና ላይ ጽሁፎችን አነባለሁኝ። ሚስጥራትን ገልጣለሁኝ። ከአባቶች ወደ ልጆች የሚተላለፍ በርካታ የሆነ የአባትና የእናት አደራ አለ። እርሱን ለመሸከም ተዘጋጅቻለሁ። አገር የምትገነባው ወደ ትናንትነት በመመለስ በትናንትነት በመቆም ከመሰረቱ በመነሳት ወደፊት መራመድ ማስቻል ነው። ይህንን በማሰብ እኒህን የመሰሉ ሐሳቦችን በምርምሬ ወቅት የማገኛቸውን ታምራትን ድንቅ የሆኑ ጉዳዮችን አገርን የሚቀይሩና የሚለውጡ ትውልድን የሚያነቁና የሚያነቃቁ፣ እንዲሁም በኢትዮጵያ ምድር አለ እንዴ ተብለው ሆን ተብለው የተሰወሩ የተሸሸጉ ሰዎች እንዳያዋቸው እንዳያውቋቸው በአንዳንድ አካላት ሴራ የተሰራባቸውን እኒህን እስከ መጨረሻው ሂጄ ገልጣቸዋለሁ። እኒህን አሳውቃለሁ። በዓለም ዘንድ ገናናዋን ኢትዮጵያ አብረን ገልጣታለን። በመላው ዓለም የምትገኙ አድማጭና ተከታታዮች ይህንን የዩቲዩብ ቻናል ላይክ ስታደርጉት ሰብስክራይብ ያላደረጋችሁ ሰብስክራይብ አደረጋችሁ ሁሌም እንዲደርሳችሁ የደወል ምልክቷን ከተጫናችሁ ይህ ሁሌም ቢሆን ወደ እናንተ በየቀኑ የሚመጣ የዩቲዩብ ቻናላችን ይሆናል። ስለሆነም ቀጣይ እጅግ የሚያስደንቀውን የኒህን የያዕቆብ ነገዶች እኔን ለማግኘት ሚስጥራትን ለመግለጥ እዚህ ላይ እንደነገርኳችሁ ከሆነም የተለያዩ የሆነው ሚስጥራዊ ቦታዎችንና ታምራትን ድንቅ ድንቅ የሆኑ አስገራሚ በኢትዮጵያ ምድር ላይ እንዲህም አለ እንዴ ተብሎ ለመገመት ከባድ የሆኑትን ግን እውነት የሆኑትን ሚስጥራዊ ቦታዎች ለመግባት ለማየት ከነ ውሉደ ደደካውያን ከነገደ እስራኤላዊው ከሆኑ ከያዕቆብ ነገዶች በሚስጥር የተመሉትን እኒህን አባቶቻችንን ወደ እነርሱ ለመግባት በማደርገውና ከነርሱ ጋር ለመወዳጀት ከነርሱ ሐሳብ ለመያዝ ከነርሱ እውቀትን ለመካፈል ምስጢራዊ ወደ ሆነው ወደ ደብረ ድርክ የማደርገውን ጉዞ እያስቀኛችሁ እገኛለሁ። በዚህ ቦታም እጅግ ታምራት የሚደረግበት ነው። ምንም አይነት የቴክኖሎጂ ሆነ ዘመናዊ እቃዎች የማይገቡበት በሚያወጣው ታምራዊና መግነጢሳዊ ኃይል የአየር በረራዎች፣ የጂፒኤስ ኮርዲኔተሮች፣ የተለያዩ ቁሳዊ አካላትን የሚያዛባም ኃይል ወዳለው ቦታ ይህ የሚያስገርማችሁ ውሉ ደደደካውያን በአናብርት በአናብስት የሚጠበቀው ቦታ እጅግ በሚገርም ሁኔታ ከሲአይኤ ጋር የሚያገናኘው ሚስጢራዊ የሆነ አንድ ነገር እንዳለ አጫውታችኋለሁ። ይህ ከሲአኤ ጋር የሚያገናኘው ሲአኤ ሰሞኑን ይዞት በወጣው አንድ መረጃ መሰረት ከታቦተ ጽዮን ጋርና ከሌሎች ቅርሶች ጋር በተያያዘም ታቦተ ጽዮን በቀዝቃዛማ ቦታም እጅግ ልዩ በሆነ የመንፈሳዊ ጥበቃ ላይ ትገኛለች ይላታል። ነገዳቸው ከአብርሃም ልጅ ከይሳቅ ልጅ ከያዕቆብ ነገድ የሆኑ በአፋር ለበርካታ ጊዜያት የቆዩ ከሁለት ሺና ከሦስት ሺህ ዓመታት ቀደም ብሎ ወደዚህ ቦታ የተቀመጡ በታላቅ ታምራትና ድንቅ ነገሮች ወደፊት የሚገለጡ። ብዙዎቻችን በየሚዲያው ቴዎድሮስ ንጉሥ የኢትዮጵያ ገዢ እያሉ የሚያወሩት ጽንፍ የያዘ ሐሳብ ልክ ባይሆን እንኳን እውነት የሚያደርገውም ከእነዚህ የሚወጣ ሚስጥር አለ። ይህን ነግራችኋለሁ። ከዚህ ዘር ከዚህ ትውልድ ከዚህ ከያዕቆብ ነገድ የሚወጣው የመቤታችን የዮሴፍና የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ አሻራ የተቀመጠበትን መቀመጥ ብቻ አይደለም፣ ቃል የተገባበት ኡራኤል ድርሳኑን የጻፈበት ምናልባት ሰምተነው አድምጠነው የማናቀው እጅግ ታምራዊ ቦታም ወደ እርሱ እናቀናለን። ሰላም ውድ አድማጭ ተከታታዮች፣ ይህንን የዩትዩብ ቻናል ላይክ አድርጉት፣ ሳብስክራይብ አድርጉት፣ ሸር አድርጉት፣ ለሰዎች ድረስ። ታሪክ እውነት፣ እውቀት አመክንዮ ለኢትዮጵያ እና ለኢትዮጵያውያን ሁሉ ይሆንላለሁኝ። ፕሮግራሜን እዚህ ጋር አቋጫለሁ። በሚቀጥለው ፕሮግራሜ የዚህን አዋጊውን እጅግ ሚስጥራው የሆነውን ሌላውን ክፍል ይዤላችሁ የምቀርብ ይሆናል። በቅንነት ለሰዎች አጋሩላለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ እዚህ ጋር እሰናበታችኋለሁም።